ች ሚስቴ አኩርፋኛለች። እንዳኮረፈችኝ አላወቅኩም። እስኪ ግን መናገር የምትፈልገው ነገር አላት። መናገር የምትፈልገው ነገር መንግስት ያየዋል እኛ ቆይ ምንድን ነው? ነገርኩ እኮ አይደለ? ድጋሚ አልደግሞም። እንግዲህ ተመልካቾች ምግብ ስንበላ ስልክ እየጎረጎርክ ካላወራኸኝም፣ መኪና ውስጥ ሆነ ስልክ እየጎረጎርክ ካላወራኸኝም እና ለምንድን ነው የማታወራኝ አለች። የምናወራው ነገር ካለኮ እናወራለን፣ ግን የምናወራው ነገር ከሌለ ስልክ ነው የምጎረጉረው፣ አዳዲስ ነገር ነው የማየው አልኳት። ደግሞ ለምን ጊዜ ማሰጠኝ አለችኝ። ጊዜ መስጠት እና ለመስጠት አይደለም። እሺ፣ የሚያወራውም ሰው እንዲያወራ እንኳን ቢፈልግ አታሰራውም። እሺ ወይ መዳረ ወፋት ማነው ገንደሬ ሚስቶቻ ሰው ደስ ሲናደዱ ደስ ደስ የሚላቸው

ተመልካቾቼ በቃ ለይ ካስፈጋለኝ ችግር ምንም እኮ እንደዚህ አይደለም። ማርያምን ተገናኘና አዎ፣ መኪናም እንዳሲያቆም ልክ መኪናም እንዳሲጀምር ይነዳል። ልክ ሲጨርስ አንቺ እንደዚያ አላወራሽም። አታወራኝም፣ ምንም አያወራኝም። እኔ የማውራሱስ ኖሮብኝ አይደለም እኮ ከእኔ ጋር ማውራት ስለምትፈልጊ ነው። ይሄ ችግር በአንዴ የሚያበቃ ስላልሆነ ከተፈታ በኋላ እመጣላችኋለሁ። ተመልካቾች ይመቻችሁ።